ዮዲት ከእናቷ ጋር በመተባበር ስታደርገው የነበረው በስተመጨረሻም ቤተሰቡ አውቆታል፣ ማለት ነው። በዚህም በጣም እጅግ የተጎዳችው ዮዲት ማንም እንደሌላት አሁን እናያለን ማለት ነው። አማራጭ የላትም፣ መውደቂያም የላትም። አሉኝ ትላቸው የነበረችዋን ቤተሰቦቿን እናቷም ሳይቀር ወይዘሮ ወርቄ አላቅሽም፣ ከራሴ በላይ ማንንም አልወድም ስትል የገንዛ ልጇን ስትክዳትም እናያለን። ለዚህ ደግሞ ስትዳርጋት የነበረችው አለም የዮዲትን ስራ ከስር ከስር በቪዲዮ መልክ እየቀዳችና ካሜራ በመግጠም ስትከታተላት ነበረ። ከዚያም ለወንድዬ ነገሩን ስታስረዳው ወንድ ሰን የሰማውን ነገር ማመን ያቅተዋለኝ። ከዛም እሷን ይዞ ሚስቱር ማለት ነው እንዴት እናቴን በክፋት ልትገያት ትሞክሪያለሽ? ይቺ ሴትዮ ምን አደረገችሽ? ምንስ ብትፈድያት ነው በዚህ ልክ ክፋትሽን? ይላታል እሷም አላየውም፣ አልሰማውም፣ አላደረግኩም ብላ ትሸመጥጠዋለች። የወንደሰን አማራጭ ይህን ካላደረግሽ የሰራሽው ምግብ ትበያዋለሽ ብሎ ሲያፋጥጣት፣ የወዲትም አይኔን ግንባር ያድርገው በፍጹም አልበላም ብላ ትሸመጥተዋለች። ከዛም ጉሮሯን ይዞ ሲያንቃተኝ፣ ምንም አማራጭ የሌላት ወደ ኪችን በመግባት አለምን መጋተት ትጀምራለች። አለምም አሁን ማብቂያሽ ሰዓት ደርሷል፣ አሁኑኑ ትሞቻለች ብላ በእጅ ቢላ በማያዝ የወዲትን የበለጠ እንዲሁም ስታስፈራራት እናያታለን። የወዲትም ለዚህ ስራሽ ዋጋ ትከፍይበታለሽ፣ ምናለች በይኝ። እኔ በባሌ እጅ ለመግባት ተመልሼ ልቡ ውስጥ እገባለሁ። ባሌን እኔን እማውቀው፣ ይሄ የኔ ሕይወት የኔ ትዳር ነው። ለአንቺ ግን ቆይ ምን በድዬሽ ነው? ምን ሳጥፍቼ ነው? በዚህ ልክ ጨካኝ የሆንሽቤ ብላ እስካሁን ከሰራሻቸው ነገሮች ለእኔ መልካም የሆንሽልኝ እስኪ አንድ ነገር ዘርዘሪ ላይ ትላታለች በዚህም ተደናግጣ የወዲት ምንም ምላሽ አልሰጠችም አየሽ የምትመልሺው ምንም መልካም ስራ የሰራሹ ነገር የለም ስትላት እኔ አደለው እዚህ ቤት ያመጣሁሽ እኔ አደለው የወር ክራይሽን እምከፍልልሽ ስትላት በእርግጥ ወደ እዚህ ቤት ያመጣሽኝ አንቺ ነሽ ግን ካመጣሽ በኋላ የእግርሽ መረገጫና መጫወቻ ነበር ያረግሽኝ እንጂ ክብር የሚባል ነገር አልፈጠረብሽም ስትላት፣ እስከ ከፈልኩሽ ድረስ አንቺ የኔ በታች መሆንሽን ማወቅ አለብሽ። ሌላ አዝየ ሽሩሩ እንድልሽ ጠብቀች ነበር ስትላተኝ። አለምም አይ እንደሱ ሰው ማለት ሳይሆን እንደ ሰው ክብር ብሰጭና ለሰው ልጅ እዝነት ቢኖርሽ ጥሩ ነበር። የሚያሳዝነኝ ነገር ግን አሁን የምትሞችበት ሰዓት ነው። እሱ ሆድሽን ቀድጄልሽ ትሞቻለሽ። የሚያሳዝኑት ግን አንቺን የሚበሉ ምስጦች ናቸው ስትል ትዘባበትባት ጀመር። በዚህም በጣም የተናደደችው አለም እርግብ፣ የወዲትም ቆይ ልትገልኝ እየሞከርሽ ነው አላሳዝንሽም፣ በሆድ ያለው ፅንስ ስትላትና፣ በሆድሽ ያለው ፅንስም አብሮ ይሞታል ከአንቺ ጋር የሚወለዱን ፅንስ አገር ነው የሚበክል፣ በሽታ ነው የሚሆን እንደ አንቺ አይነት ሰው ወደዚህ ምድር መምጣት የለበትም በዚያው ባለበት መጥፋት አለበት፣ ስትላት የበለጠ ሞራሏ ላይ ስትረማመድባት እናያታለን። በዚህም የተናደደችው የወዲት በሩን ዘግታ ስትወጣ መንገድ ላይ የወንድዬን እናት እማማን ታገኛታለች። ከአንቻሮ የት፣ ከመንገዴ ላይ ዘወር በሌ ብላ በምታሽቀነጥንበት ሰዓት ወንድዬ ከጀርባ ሆኖ ያለው ነገር ይከታተል ነበረ። እማማን በምላሹ አንቺ ጥገኛ ሆነሽ የኖርሽ ትንሽዬ ቢምቢ ነገር ነሽ። ይህ የኔ ቤት ነው። ወንድዬ ደግሞ ነገሩን አውቆታለኝ ከዚህ በኋላ ምንም አማራጭ የለሽም። ውልቅ ብለሽ ከቤቴ ውጭልኝ ትላታለች። ይህ ቤት የኔ እንጂ ያንቺ አይደለም ብላ ስትመልስ፣ ወንደ ሰን ከፊቷ አይመጣም አሁኑኑ ላይሽ አልፈልግም ውጭልኝ ብሎ አሽቀንጥሮ ያወጣታል። የወዲትም ምንም አማራጭ ስለሌላት ወደ እናቷ ቤት ወይም ወደ ራሷ ቤት መመለስ ትፈልጋለች። እናትየዋ ወይዘሮ ወርቄ ልጇ ማለት ነው የወዲት በመሰራው ግፍ እና ተንኮል አንችም ገደል እንደምትገቢ አስቀድመሽ ማወቅ አለብሽ አንቺ ትልቅ ሴትዮ ነሽ በዚህ እድሜሽ የጎረቤትና የሀገር መሳቂያ መሆን የለብሽም ስለዚህ ከየወዲት ስራ ራቂ እማዬ አንድ ነገር ብትሆን እሷ አንችም አብረሽ ነው ወደ ወይኒ ቤት የምትወርዱ በስተርጅና ቆይ አይከብድሽም ወይ ክፋትና ተንኮልሽን አቁሜ ይላታል ልጇም እሷም ነገሩን እሺ በስተርጅናማ ወደ እስር ቤት ሆነ የሰው መሳቂያ አልሆንም። እኔ ወርቄ ተከብሬና የምኖር ሰው ነኝ። በክብሬ ደግሞ ማንም እንዲነካኝ አልፈልግም ስትል የገንዛ ልጇን ስትሰራ የነበረው ነገር ሁሉ ሁሉን ነገር እረስታ ራስ ወዳዱና እናትየዋ ተዘጋጅታ ልጅቷን ትጠብቃታለች። እናት ሲቱ ቁጭ ባለችበት ሰዓት እንግዲህ ወዲት ወደ ቤት ሄድና እማዬ ጉድሁኜ ይልሻለው ስሰራ የነበረውን ነገር ሁሉ ዓለም ከጀርባ ሁና ለወንደሰን አሳወቀችው ስትላት፣ አንቺ ጀዝባ ስታረግ የነበረውን ተጠንቅቀሽ ብዬሻል ነበር እንዴ? ታዲያ አሁን ምን ልርዳሽ ትላታለች። እማዬ ይህንን ነገር ያደረግነው አብረን ነው። ስለዚህ ሌላ ምርጫ የለንም። ወይ ወንድዬን ደግሜ የማሸንፍበት እድል ስትላት፣ እሱማ ይኖርሻል ብላት ተስፋ እንደ መስጠት ስታረጋት በስተ መጨረሻም ወይን ቤት ትወርጃለሽ ብላት ነበረ። አንቺ እያለሽ እኔ ወይኔ ቤት ብገባ ሰው ምን ይልሻል? እማዬ፣ ይህ እኮ ትክክል አይደለም። ሌላ ነገር አግዥኝ ስትላት ከዚህ በላይ የማደርግልሽ ነገር ምንም ነገር የለም ትላታለች። ይህ ሁሉ ስታደርጊ ተጠንቅቀሽ ብዬሽ ነበረ። አንቺ አሁን የእኔ ልጅ ነሽ ወይ ብላ ስትሸመጥጣት የወዲትም ምንም አማራጭ ስላልነበራተኝ፣ ቆይ እማዬ፣ ነገሩን ሁሉ ያደረግነው አብረን አይደል እንዴ? ችግር ሲመጣ እንዴት ትሸሽኛለች ትላታለች። እኔ ከራሴ በላይ ማንንም አልወድም። አንቺን ብትወኝ ከምበለው ምግብ አስበልጬ አልወድሽም። ይህን መረዳት አለብሽ ስትላትኝ ለዚህ ሁሉ ተጠያቂ አንቺ ነሽ። ከዚህ ሁሉ ክፋትና ጀርባ ያመጣሽው ጣጣ አንቺ ነሽ። ስለዚህ እኔ ብቻዬን ያረኩት ነገር የለም። መርዙም እንድሰጣት ያቀድሽው መርዙንም ገዝተሽ የሰጠሽኝ እኮ አንቺ ነሽ ትላታለች። እኔ ለገንዘብ ትዳርሽ እና ለራትሽ ህይወት ብዬ እንጂ ለእኔ ለወርቂ ህይወት አይደለም እናንቺ እኮ የማትወደድ ክፉና ጨካኝ ሴት ነሽ፣ አንቺ ልጄ አይደለሽም ብላ በጣም ቅስም የሚሰባብሩ እናትና ልጅ ሲከራከሩ እናያቸዋለን። እኔ ግን አንድ ነገር የታዘብኩት ነገር ቢኖር አንዲት እናት ልጇን ያሳደገችበት መንገድ የራሷ ነው። ባለጌ ወልዶ ያሳደገው ልጅ አይደለም የሚባለው። ልጆች ምንጊዜም ቢሆን ቤተሰቦቻችን ነው። ምን ይመስለው እናት አባቶቻችን በስነ ስርዓቱ ቀጥተው ካሳደጉን ክፉን እና ደጉን ለይተው ካስተማሩን፣ መጨረሻ ላይ ግን የእነሱ ውጤት ምን ሆነው? እኛንነ ታዲያ ቤተሰብ እንደፈለግን ስንሄድ፣ ተንኮል ስንሰራ፣ ሰዎችን ስንበድል፣ አላማችን ሁሉ ክፋት እና ተንኮል መሆኑን እያወቁ ዝም ካሉን የማን ነው ፍርዱ? የእናት ወይስ የአባት ወይስ የልጆች? ስለዚህ ወርቄም ደግሞ ከዚህ ተጠያቂነት ምንም የሚያድናት ነገር የለም። አሁን ላይ ምናልባት ልጅቷን አሳልፋ ሰታ ልጅቷ መውጫ ቀዳዳ ብታገኝ እንኳን ይች ልጅ እድሜ ልኳን ይቅር እንደማትላቸው ግልጽ ነው። ምናልባት ተጸጽታ ባደረገችው ነገር ይቅርታ ልስጠይቅ ትችላለች በነ ወንድ ሰን እና በወንድ ሰን እናት ባደረገችው ነገር እናቷን ግን ይቅር ትላታለች። ምክንያቱም አንድ ወላጅ እናት የልጆቻቸውን ደስታ እንጂ ተንኮል ወይም ደግሞ ክፋት አይመኝም ማንኛውም ግን ደግሞ ሰው አደለነ፣ እንሳሳታለን። ገንዘብ ሊያሳስተን ይችላል፣ ቅናት ሊያሳስተን ይችላል። የጥቅም ጉዳይ ብዙዎቻችን ያጋድለናል። ታዲያ በዚህ መካከል እናቲቱ ችላ ማለት አልነበረባትም ልጅቷን። ሲጀመር ሲጀመር ከድሮም ነገሩን እንድትጎተጉታት ያደረገቻት ፍቅርና ተንኮል ለየታ እንዳታውቅ ያደረገቻት እናትዮዋ ናት። አሁን ላይ ግን እናቷ ልጇን አላቅሽም ብላ እሳት ውስጥ ከታ ራሷን እንዴት ታድናለች? የምር በጣም ነው የሚገርመው። በዚህ ላይ ማለት ነው። እና ይህ ድራማ የእውነት የእውነት የገሃዱን ዓለም ነው የሚያሳየው። ትማሩበታላችሁ። ከራሳችን በላይ ማንም እንደሌለ ከፈጣሪ በታች ራሳችን ቁመን እንዳለን ማወቅና መረዳት አለብን። እገሌ ያድነኛል፣ እገሌ ካጠገብ ያለልኝ፣ እንደዚህ በሆን እኮ እኔ አሸናፊ ነኝ ማለት ሳይሆን የሰው ልጅ ታግሎ የሚያሸንፈው በራሱ ስራና በንጹህ ልቡ እንጂ ሰዎችን በመበደል፣ ሰዎችን በማሳዘን፣ በማስለቀስ፣ በመሳደብ፣ በመግፋት በፍጹም የማንም ህይወት ሊቃና ሆነ ሊስተካከል አይችልም። የወዲትም የተሸወደችው ነገር ምንድን ነው? ባሏንም ሳታፈቅረው እሽሩሩ ያል የውሸት አርግዣለው ብላ በድጋሚ ገብታ ዛቤት እናቷን የዚያን ያክል አንቺ ጥቁር ድንጋይ ምን ያላለቻት ነገር አለ። በጣም ብዙ ብዙ ነገሮችን ስትናገር ነበረ። ካፏ የሚወጣው መልካም ነገር ሳይሆን አስቀያሚ ቃላት ብቻ ነበረ። በስተ መጨረሻም እንግዲህ በሰው ዘንድ እንድትጠላ ሆናለች ማለት ነው። ወንድሟ እንኳን አለኝ ያለችው ፍቅረኛውን ነው እንጂ ያገዘ እህቱን ምንም ቼክም አላረጋትም። የበለጠ ግቢውን ለቃ እንድትወጣ እንድትወጣ ነበር ያረገቻት ያደረጋት ማለት ነው። ከዛ እንግዲ እሷም የወዲትም አሳያችኋለሁ፣ ሁላችሁንም እበቀላችኋለሁ እያለች ነበረ። የምር የምር ግን አሳዝናኛለች። ያደረገችው ነገር በጣም አስቀያሚ ክፉ የሚባል ነገር ነው። ግን ተወቃሽ የሚያደርጋት ወይዘሮ ወርቄ እንጂ ይወዲትን አይደለም። ተመልሳ እንኳን አይኗን በጨዋ አጥባ ደግሞ ወደ ወንድዬ ቤት ስትሄድ ይቅር ይሉኛል ብላ ነው ወይስ ደግሞ ይቅርታ ልትጠይቀው ነው? አንዳንድ ያለላቸው የለ ከቤቴ ወዴትም አልሄድም ብላ በጥጥ ብላ ትሄዳለች። ከዛም እንግዲህ አለምም ምን ቤት አለሽና፣ ና ያንቺ ቤት እኮ አቃቂ ወይም ደግሞ ሸዋሮ ቤት ነው ያንቺ። ስለዚህ ደግሞ ቆንጆና ለየት ያለ የስቃይ እስር ቤት እንዲያዘጋጅልሽ ለዳኛው በደንብ ባርጌ ነግረዋለሁ። ስትላተኝ እኔ መቼም አልታሰርም ትላታለች። የወዲትም እንዴት ነው ማች ታሰሪሁ? የሰራሽ ወንጀል እኮ ቀላል አይደለም። ህግ ባለበት ሀገር እንደዚህ ተዝናንቼ እኖራለሁ ማለት ዘበት ነው ስትላተኝ መቼም አልኩሽ፣ ብላ ከዛ ወደ ድርድር ደግሞ ትገባለች። አለምን የፈለግሽውን ገንዘብ እሰጥሻለሁ፣ ቪዲዮውን ስጭኝ እና እንደራደር። ህይወትሽን የሚቀይርልሽ መቼም ቢሆን አይተሽ የማታውቂውን ገንዘብ እሰጥሻለሁ፣ ወይ ወይ ደግሞ እናትሽን፣ ደሃዋ እናትሽን የሚለውጥልሽ እሰጥሻለሁ ስትላት ስንት ትከፍይኛለሽ ስትላት አለምን የፈለግሽውን ትላታለች። ወዲት የፈለግኩትን ትከፊኛለሽ? ስትላት አዎ ስንት ነው የሚያስልሻል? እኔ የምፈልገው ስትላት እኔ ምንም አላቅም፣ አንቺ ግን የፈለግሽውን ነገር ስንት ነው የምትፈልጊው? ስትላት እኔ የምፈልገው እውነትን ብቻ ነው። እውነት ደግሞ አይገመትም ትላታለች። የእውነት ዋጋው ስንት እንደሆነ ታውቂያለሽ? ስትላት አላቅም ነበር መልሷ። እውነት ቢሆን መቼም ቢሆን ሊገመት አይችልም። በዚህም በጣም ተጨንቃና እልህ ተያይዛ እናያታለን። ይህን ይመስላል ድራማው ማለት ነው። ወደ ቤቷ ስትገባ እንግዲህ ወንደሰንና እናቱም ፍጥጥ ብለው መሀል ሳሎን ላይ ገብተው ይጠብቋት ነበረ። የወዲትም በጣም ተደናግጣ ጉድ ሁና እናያታለን ማለት ነው። የመጨረሻው ቪዲዮ እንግዲህ ወደ እስር ቤት ትሄዳለች ወይስ ደግሞ ራሷን ወደ ጎዳና ትልካለች አለያስ ደግሞ በራ ትጠፋለች የሚለውን እናያለን ማለት ነው። ሰላም ሳልላችሁ ነው የገባሁት። ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባር ቤተሰቦቼ እንደተለመደው ላይክ እና ሸር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ በማስቀመጥ አበረታቱኝ። ስለምትከታተሉ ስለ ሁሉም ነገር ከልባ አመሰግናለሁ። በያላችሁበት ሰላማችሁ ብዙ ትበልልኝ። ይህ ድራማ በእውነቱ በጣም አስተማሪ ነው፣ ተከታተሉት። ሰዎችን ማመን እንደሌለብን ክፋትን ደግሞ መጥላት እንዳለብን በህይወታችን ይቻለን ከንቱ ጠፊ መሆኗን እና ሁሉ ነገር ነገ ጥለነው እንደምንሄድ ማወቅና መረዳት አለብን። ነግበን የሚባላለን ከክፋት ደግነት ሳይሻል አይቀርም እና ሁላችንም መልካሙን ነገር መርጠን ወደ መልካም እንድንሄድ የሁላችንም ሀሳብ ማለት ነው። እወዳችኋለሁኝ። በሌላ ቪዲዮ እስክንገናኝ ድረስ ቸልቆዩልኝ።